ድራማው ጀምሯል። ተመልከቱ ተመልከቱ ተመልከቱ። የናቤልን ድራማ ፋሚሊ ተመልከቱ። አዳምጡ። በደንብ እንድታዳምጡ ፈልጋለሁ። ቪዲዮ እየቀረጽን ነበር፣ መንገድ ላይ ወደቀብን። አዳምጡ ፋሚሊ። ከታች ቴንክ ዩ። እኔ ሰው የራሱ ህይወት የለውም። ሰው የራሱ ህይወት የለውም ወይ አሁን በተወሰነ ከሩታ ጋር አንድ ሆኑ ተስማሙ ብለው ስላሰቡ የሚያደርጉትን ነገር ተመልከቱ ፋሚሊ። እቺ ልጅ እሺ፣ ሌላው ይቅር፣ ሌላው ይቅር ፋሚሊ። አሁን ካልጠፋ ቦታ ሩታ አብርሃም ካለበት ቦታ መጥቶ መቅረጹ ተገቢ ነው ፋሚሊ፣ ተገቢ ነው ወይ? የምሬ ነው። ተገቢ ነው? በጣም የሚያበሳጭ የመጨረሻ የወረደ ስራ ነው የሰራችሁት። የምሬ ነው። የወረደ ስራ ነው የሰራችሁት። ምን አይነት ሰው ናችሁ? ምን አይነት ሰው ናቸው? አያስጠላችሁም? የራሳችሁን ሕይወት መኖር አትችሉ? ከሰው የሕይወቱ ውጡልኝ እየተባላችሁ ማቱም እናንተ መዥገር ናችሁ እንዴ? ሰው ላይም የምትጣበቁት ከሰው ላይም የምትጣበቁት ምንድን ናችሁ? መዥገር ነው ሰው ላይ የሚጣበቀው እንስሳ ላይ የሚጣበቀው መዥገር ነው። እንዲህ በግድ የሰው ሕይወት እየገቡ በፈትፈት ምን የሚሉት ነው? ምን የሚሉት ነው? እንዲህ የራሳችሁን ሕይወት ኑሩ። በቃ አብርሃምን ተዉት። አሁን ሩታ ጋር ሰላም ሆኑ ስንል እዮ ተመልከቱ ፋሚሊ። አሁን እንድታስተውሉ ይፈልጋሉ እንድታስተውሉ እፈልጋለሁ። አይታችኋል፣ ሁለት ቪዲዮ በጣም ደስ የሚል ቪዲዮ ሰርተዋል። እሺ፣ በተወሰነ መልኩ የተሻለ ቪዲዮ ሰርተዋል። የተወሰነም ለመመለስ በጣም ብዙ እየታገለ ነው። ነገር ግን ይህንን ይህንን ነገሩን አልጣማቸውም። እናቤል አልጣማቸውም። እነብሩክ አልጣማትም። ሄርሜላ መቀራረባቸው አልጣማትም። አፈልገውም። ፋሚሊ አይፈልጉትም። እነዚህ ልጆች አንድ ማድረግ አይፈልጉም፣ በጭራሽ አይፈልጉም። ይህንን ነገር ማወቅ አለባቸው ሲቀጥል ሲቀጥል ለምን መሰላችሁ? አሁን እንዳታገኛት እንዳታገኛት እንላለን። ኤርሚላ ይሄው ዛሬ በዚህ ምክንያት አገናኙት አገናኙት። ሀው ደሞ ጭራሽ ቤቱ ድረስ ነው የመጡት ቤቱ ድረስ። ምን ትሰራላችሁ ቤቱ ድረስ? የሰው ህይወት ውስጥ የገባችሁ የሰውን ትዳር መበጥበጥ መቼ ነው የምታቆሙት? መቼ ነው የምታቆሙት? እንዲህ ይህን ያክል ይህን ያክል ሰው አንቀሮ እኮ እየተፋችሁ ነው። ለምንድን ነው ማተፋቱ? የምሬ ነው ማተፋቱ ለምንድን ነው እንዴ ያክል መጠላት ምን ይሰራላችኋል? እናንተስ ነው ኮንቴንት ነው። የትኛው ድራማ ነው ደግሞ የጀመራችሁት? ምን አይነት ድራማ ነው የጀመራችሁት? ተነስ፣ ምንም አልሁንኩም እንዴ። ለክፍት አሁን ልክፍት አይደለም፣ እንደዚህ እያደረገው ያለ ፋሚሊ ወይም ሌላ ነገር አይደለም። ድራማ ነው ድራማ ነው ፋሚሊ። እንዴ እንደዚህ ድራማ ይቅር፣ በቃ ይቅር። ውጡላቸው ከህይወታችሁ። ይኑሩበት፣ አብራም ሮጣ ሰላም ይሁኑበት። ተዋቸው በቃ። የራሳችሁን ህይወት ምሩ። ሰው እንዴት የራሱን ህይወት መምራት ያቅተዋል እንዴ? አረ በስመ አብ አረ ፋሚሊ ግቡና ንገሯቸው ግቡና ኮሜንት ላይ ንገሯቸው ሁሉንም ነው ሜንሽን አድርግ የቪዲዮን ፖስት የማድረገው ፋሚሊ ይመለከቱታል ያዩታል እርግጠኛኝ ነኝ የምነግራችሁ ሁላችሁም ትመለከቱኛላችሁ ሁላችሁም ትመለከቱኛላችሁ እንዲህ አብርሃምና ሩታ ሁሌም አይለያዩም የምትሉ ሰዎች ላይክ እያደርጋችሁ ይታረቃሉ ያላችሁ ጻፉ ፋሚሊ ይታረቃሉ ምን ልትሰሩ መጣችሁ? አብርሃም አካባቢ ምን ልትሰሩ መጣችሁ? ካልጠፋ ቦታ አብርሃም ላይ የምትመጡት አብርሃም ጋር የምትመጡት ካልጠፋ ቦታ አዲስ አበባ ድፍን አዲስ አበባ ሞልቶ ከአብርሃም ካለበት ቦታ ምን አስመጣችሁ እኮ ነው? ምን አስመጣችሁ? ምንድን ነው እስ እያደረጋችሁት ያላችሁት? ግራ እኮ ነው የሚያጋባ። እፎ አሚል የምሬን ነው። ግራ እኮ ነው የሚያ አንቺ፣ ሰው ሲጠላሽ እንዴት አይገባሽም እንዴ ሄርሜላ፣ ሴት አይደለሽም? እንደ ሴቱኝ እንጂ እንደ ሴቱኝ። አረ በስመ አብ፣ ሚገርም እኮ ምክንያት ነው። እዚህ አካባቢ ናፍቀኝ ነው የመጣሁት። ናፍቀኝ በናፍቆት አብጄ ነው አንተን ላይ ነው የመጣሁት። አንተን በቃ ይቼ አትይም እንዴ፣ ምክንያት የምትሰጪው። እዚህ አካባቢ ስለነበርን ነው የመጣ። ለምን መጣችሁ እንዳትባሉ ነዋ እንደዚህ የምትሉት? እና አብርሃምም እነዚህ እና ብሩክም እንግዲህ ማስተባበራቸው ነው ለማገናኘት ሁለቶችን ለማገናኘት። ሰላም ሆኑ ገና ለገና በቃ የገንዛ ጓደኞቻችሁ ናችሁ። ጠላቶች ጓደኞቻችሁ ናቸው። አብርሃም ዞር ብለይ፣ የራስክን ራስክን ዞር ብለይ ፈትሽ። መናደድ አለብ፣ መበሳጨት አለብ። ከህይወቴ ውጡልኝ ማለት መቻል አለብ። አንዳንድ ጊዜ እንደዚህ ወንድነትን ማሳየት መቻል አለብ። ሁልጊዜ ዝም ብለ የመጣውን ሰው ሁሉ ፈገግ እያልክ ወይኔ እያልክ ምትቀበል ከሆነ እድሜ ልክን ስዛ ቅጣት ነው የምትኖሩ። ስዛ ቅጣት ነው የምትኖሩ። ደግሜ ነግርሃል። እንዲ አጥም ሶቆ እንት ምን አድርግ አብርሃም የሆነ ነገር አድርግ፣ የምትይው አብርሃም ዶክተር ጋር ነው። እንደዛችሁት የመጣችሁት አብርሃም ዶክተር አይደለም ዩቲዩበር ነው። ተሳስተሻል። ዶክተር መስሎሽ ከሆን ተሳስተሻል። ሰው እኮ ከታመመ ሰው የሆነ ነገር ከተሰማው ሰው እንደ እኔ እኮ ግራ ግራ እየገበኝ እኮ ነው። ፋሚሊ እንዴ ዶክተር እንትን እኮ ነው መሄድ ያለብሽ። እኮ ሆስፒታል ነው ይዘችሁት ይልጅ መሄድ ያለባችሁ አብርሃም ጋር አይደለም። ከታመመም ጤናም ከራቀው አብርሃም ጋር ሳይሆን ዶክተር ጋር ነው ይዘችሁት መሄድ የነበረባችሁ። እንዴ ኧረ ተው ኧረ ተው፣ እምታደርጉትን ነገር ለይታችሁ እውቁ። ትልቅ ሰው ናችሁ፣ እባካችሁ ትልቅ ሰው ናችሁ። እንደ ህፃን ያደርጋችሁ እንደ ህጻን ልጅ አያደርጋችሁ እንዴ? አረጎ በዛ ጨብጭቡ ወይ የጉድ ሀገር አለ። ፎጣ ልትገንዙት ነው እንደ ልትገንዙት ነው፣ ልጅን ሀሳባችሁ መገነዝ ነው። ቆይ እዚህ ላይ መጣችሁ ድራማ መሰሩ፣ ቆይኒ ምን አይነት እንዲሁ ምን አይነት ልጆች ናቸው? እንዲሁ ጠላት ትሆኑባቸው? ጓደኛ የራሳችሁ ጓደኞች የጓደኛ ላይ እንዴት ነው እንደዚህ የምትሆኑት? ፋሚሊ ጠላት ጠላት ነው የሆኑባቸው የምሬ ነው። ለአብርሃም እና ሩታ ጠላት ነው የሆኑባቸው። ጠንቅ ነው የሆኑባቸው ለትዳራቸው። እንደዚህ ሰው በሰማ ልገንዙት ነው ሻውን እንት ግራ እየገበኝ ነው ፋሚሊ። ይሄ ልጅ ምንድነው የሆነው? እሺ ሆነ የተባለው ምንድነው? ደገምት ነው ምንድነው? ሙጢምጢም ነው ሙጢምጢም ነው ነገር እንዲ ምንጉር ናች። ሰላም ሰላም፣ ውድነ የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም። እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬው ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። አብርሃም እና ሩታ ይታረቃሉ የምትሉ ሰዎች እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሐሳብ አስተያየታችሁን እንድትሰጧቸው ፈልጋለሁ። ቀጥታ ወደ ቪዲዮን አልፋለን። አብርሃም እና ሩታ ሁሌም አይለያዩም የምትሉ ሰዎች ላይክ እያደረጋችሁ ይታረቃሉ ያላችሁ ጻፉ። ፋሚሊ ይታረቃሉ ያላችሁ ጻፉላቸው። ምን ልትሰሩ መጣችሁ? አብርሃም አካባቢ አብርሃም አካባቢ ምን ልትሰሩ መጣችሁ? ካልጠፋ ቦታ አብርሃም ላይ ምትመጡት አብርሃም ጋር የምትመጡት ካልጠፋ ቦታ፣ አዲስ አበባ ድፍን አዲስ አበባ ሞልቶ ከአብርሃም ካለበት ቦታ ምን አስመጣችሁ? እኮ ነው ምን አስመጣችሁ? ምንድን ነው ውስ እያደረጋችሁት ያላችሁት? ግራ እኮ ነው የሚያጋባ፣ ፋሚሊ የምሬ ነው። ግራ እኮ ነው። አንቺ ሰው ሲጠላሽ እንዴት አይገባሽም እንዲህ? ሄርሜላ ሴት አይደለሽም? እንደ ሴት ሁኚ እንጂ እንደ ሴት ሁኚ። ኧረ በስመ አብ ሚገርም እኮ ነው። በቃ ከሆስፒታል ይዛችሁት አብርሃም እንዲያክመው ነው ነውስ? አብርሃም የባህል ሐኪም ነው ያላችሁ ማነው እኮ ማነው ያላችሁ? የባህል ሐኪም ነው ተናግሯል እንዴ ፋሚሊ? ተናግሯል እንዴ ማነው? እሺ እሱ ጋር ይዛችሁት ነው ያለ? እኔ አንዳንድ ጊዜ ያስቃል የሚያደርጉት ነገር በጣም ነው የሚያስቀው ፋሚሊ። በቃ የሆነ የማይመስል ነገር ሲያደርጉ ያስቃል። ፕራንክ ነው ኖስ? ምንድን ነው ምንድን ነው? እሺ ምን ምን ይባላል? ምን ይባላል? ምን ማለት ጊዜ ነው? ፋሚሊ አሞት አለብለው ይዘው መጡ። ከዛ ተረስቶ ሲቆ አሞት እኮ ነው። ቀልድ ነው እናንተ፣ ቀልድ ነው ያዛችሁት፣ ቀልድ ነው ያዛችሁት። አብርሃምና ሩታ ደግሞ ህይወት ነው የያዙት። እንዲህ ሰው እንዴት ነው እረተው ተው፣ ግን ተው እንደዚህ ያቀልዱባቸው። እረተው እረተው ተው። ምን አለ አብርሃም አሁን ቢስማማ ከሚስቱ ግን ምን አለ ብትፈቱት፣ ምን አለበት እንዴ? አስራችሁ ያዛችሁት እኮ አስራችሁ። በቃ አልፋታም። ትገርም አላችሁ ካናዳ ሙድ እየያዙ ነው፣ ፋሚሊ ሙድ እየያዙ ነው። እየሰማችሁ ነው የሚያወሩትን ነገር ኤርሜላ፣ የምታወረው ነገር እየሰማችሁ ነው። ሙድ እየያዙበት ነው። በአብርሃም በሰላም መንሳት ነው የሚፈልጉ እነዚህ ሰዎች። ሌላ ምንም አላማ የላቸውም። ሰላም መንሳትና መንሳት ብቻ ነው የሚፈልጉት። ቀልድ ነው እንጂ የያዙት ይህ መቼም ሪል ነው ልንለው አንችልም። ፋሚሊ ይህንን አይታችሁ ደግሞ የምትደነግጡ ካላችሁ በጣም ትገርሙኛላችሁ። የምሪን ነው በጣም ትገርሙኛላችሁ። በጣም ቀልድ ተይዟል። በጣም እየተለገጠ ነው። በዚህ ልክ ቀልድ መቀለድ ደስ አይልም። የምሬ ነው ደስ አይልም። የሰው ህይወት ላይ እየገቡ እንደዚህ ቀልድ መቀለድ

በእኔ ልብዬ ልብዬ፣ ጉድ ሰራችም። ልባባ ሀዘን ነው ሀዘን ተቀመጠ፣ እንዲህ ሀዘን ነው እንዲህ። ቆይ እኔ ሊገበኝ አልቻለም። ከጀርቦ ምን ያደርጋሉ? እያያችሁ ናር ጋቢ ጣለ፣ ኩታ ነገር ጣል ያደረጉለት እንዲህ። ማናቆሰ አረ ተው ተው፣ አታሟርቱ። አረ ምን አይነት ሟርተኛ ናችሁ? ረደሰባ

አይዞቹ አይዞቹ እናንተ ትቆያላችሁ ትቆያላችሁ። ብትችሉ ከአብራምና ከሩታ ሕይወት ብትወጡ ደስ ይለናል ደስ ይለናል የምትሉ ሰዎች ላይክ እያደርጋችሁ ፋሚሊ ኮሜንት ላይ ሐሳብ አሴታችሁን ስጧቸው፣ ንገሯቸው። የምሬ ነው ንገሯቸው። በቃ አልፈለጉም፣ ሰላም እንዲሆኑ አልፈለጉም ማለት ነው። እኔ እንደዛ ብዬ ነው ለመወሰን የማስበው። እኔ እንደዛ ብዬ ነው፣ ሌላ ይህን ምንም ልንሉ አንችልም። ሶ እንግዲህ ዛሬ ቪዲዮ የሚመስል ነበር። እስካሁን ከተመለከታችሁ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። በነፃ ነው ወንድም መሆናችሁ ፋሚሊ፣ በነፃ በቃ እኔ ወንድምነቴን እሰጣችኋለሁ፣ እናንተም ሰብስክራይብ የምትሉትን በተን ትጫኑልኛላችሁ። ወዳችኋለሁ። የዛሬ ቪዲዮ ይመስላል። በቀጣይ እስካገኛችሁ ድረስ ዘላለም ኑሩልኝ ባይ